ሰብስክራይብ በማድረግ ቤተሰብ ይሁኑ። ዘዋጅ ጋብቻ ማለት ጥሩ የሆነ መከናነቢያ፣ መሸፈኛ፣ መደበቂያ ነው። ለሴቷን መጠለያ መደበቂያ፣ ለወንዱም መጠለያ መደበቂያ ነው። ለምን ወደ ጋብቻ አትሸሽም? በዚህ ፈሳድ በበዛበት ዓለም ሴቶች ራሳቸውን ገልጠው በሚሄዱበት፣ እምብርታቸውን እያሳዩ በሚሄዱበት፣ ዳሊያቸው ባታቸውን አላይም የሚል ሰው በጣም የሚቸገርበት የሚጨነቅበት የሆነ ዓለም። ያገባ ሰው ግን መርጊያ አለው፣ አይኑ ይችንም ይችንም ያችንም አይለቃቅምም አይኑ የሚያርፍበት አለው።

ጋብቻ ማለት ክብር ነው። ጋብቻ ማለት ሁዱ ነው። ጋብቻ ማለት እስትቅራር ነው። መረጋጋት ነው። እረፍት ነው። ማረፍ ነው። ሁዱኡን መቀዝቀዝ ነው። አዘዋጅ ዓለሙን ለው ዓረፍተሁ ለበከይተ ዓላ ፈዋትህ ዘዋጅ ማለት ምናልባት ብታውቀው ኖሮ እስከዛሬ እንዲህ ያለው ዓለም እንዴት አመለጠኝ ብለህ ምናልባት ልታለቅስ ምችልበት ነው። አዘዋጁል ሙባረክ አዘዋጁል ሃዲ ሳሌሕ ሴት የተጋራችበት ዘዋጅ አዘዋጁ ቢናኡ ሙጅተማዕ ዘዋጅ ማለት ቢናኡ ሙጅተማዕን ህብረተሰብን መገንባት ነው። ፈክር

የሆነ ጊዜ ያ ታልፎ ወደ ሌላ ምዕራፍ ሲሸጋገሩ ልጅ ተረግዞ ሆድ ውስጥ ሲንቀሳቀስ ልጅ ይሞት ይላሉ። ልጅ እንዴት ይሞታል እንኳ ተወልዶና በሆድ ያጫውታል ትላለች። ይው ለዚህ ጋር ንካው፣ እረዚህ ጋር እየገፋኝ ነው ትላለች አዘውጅ ሚስት ከዛ በኋላ አላህ ሱብሓነሁ ወተዓላ ፈቅዶት ደግሞ ባባ ኦሚ የሚል ልጅ ደግሞ ይመጣል። ልጅ አለ መውለድ ከወለዱ ወዲያ ጥሎ አለ መሄድ እንደሚሉት አሁን ደግሞ ሃይድሮጂን ቦንድ ይፈጠራል። እሱንም እሷንም እቅፍ አድርጎ የሚይዝ አንድ ላይ የሚያጣምር ገመድ ይመጣል። ታዲያ ይህ ልጅ ተወልዶ የ ከእናት በኩል ያሉ ዘመዶችን አያስተሳስርም። ከአባት ጋር ከአባት በኩል ያሉ ዘመዶችን ከእናት ጋር አያስተሳስርም። ይህ ሙጅተማዕ ህብረተሰብን አይገነባም። ይህ ነው አዘዋጁ ቢናኡ ሙጅተማዕን። አዘዋጁ ሂፍዙ ልነፍስ ጋብቻ ማለት ነፍስን መጠበቂያ ነው። ናአም ነፍስን ከወስዋስ መጠበቂያ፣ ነፍስን ማረጋጊያ ነው። ከምን ትጠበቃለች ነፍስ? አይን ሰበር ይላል፣ አእምሮ ይረጋጋል። ምናልባት የአይን ፍቅር የያዘው ሰው ካለ አነባለው ሲል ደብተሩን ሲገልጥ የእሷን ፊት የእሷን ከንፈር ነው የሚያየው። እበላለው ሲልም እንደዚሁ። ሌሊት እንቅልፍ የለውም፣ ይገላበጣል ግን አገባ ይህ ሰው እንዲሚያቅበዘብዘው እረፍት የነሳው ነገር ይሄ ችግሩ ሲፈታለት ነፍሱ ከመጥፎ ነገር ዳነች ማለት ነው። ከወስዋስ ተረፈች ማለት ነው። ስለዚህ ነፍሱን ስህተት ውስጥ እንዳይከታት ይረዳዋል። ምን አዘዋጅ ጋብቻ አዘዋጁ ዒፋቱን ጋብቻ ጥብቅነት ነው። አዘዋጁ ጠሃረቱን ጋብቻ ንጹህነት ነው። ነዓም ንጹህነት፣ ጨዋነት፣ ጥብቅነት ነቢዩ ሰለላሁ አለ ወሰለም ሽራሩኩም ዑዛቡኩም፣ ከናንተ መካከል ክፉ ማለት ላጤዎቻችሁ ናቸው። ያላገቡት እየቻሉ ያላገቡት መንገደኞቹ አይደሉ

አዘዋጁ ሱነኑላምቢያ ዘዋጅ ማለት የነብያቶች ፈለግ ነው። የነብያቶች መንገድ ነው። የነብያቶች ባህሪ ነው። አዘዋጁ ሱነኑ ላምቢያ። አዘዋጁ ሲትሩን ጀሚል ዘዋጅ ጋብቻ ማለት ጥሩ የሆነ መከናነቢያ፣ መሸፈኛ፣ መደበቂያ ነው።

ወ የውስጥ ችግር ሳይኮሎጂካል ፕሮብለም ከዛ መዳኛ ነው። ከዛ መሸሻ መትረፊያ መንገድ ነው። አዘዋጅ ህስኑን መኒዕ በጣም የሚከላከልልህ እኔ አለውላ ይዞ የሚልህ ምሽግ ነው። መሸሻ ጋሻ ነው፣ ከምን አካላዊ የሆነ በሽታ እንዳይዝህ ይሄ ነው ምን አምራድ ልሐስያ ስንት በሽታዎች አሉ? አሁን በጣም ብዙ በሽታዎች ከአንዱ ወደ አንዱ የሚተላለፉ ስለዚህ፣ ዘውጀቱን ጣሂረቱን ወዘውጁን ጣሂሩን ሁለቱ አንድ ላይ ሲገናኙ ይህ ችግር ይፈታል። ነዓም ይፈታል። ስለዚህ ትልቁ ችግር ተፈታ ማለት ነው ወዴት? ወደ ዘዋጅ ክልል ሲመጣ ዘዋጅ ወደሚባል ዓለም ሲገባ፣ ናም አዘዋጁ ሕስኑን መኒዕ። አዘዋጁ ሰበቡ ርዝቅ። ናም የሪዝቅ መስፊያ ሰበብ ነው። ርዝቅ ሲሳይ የምታገኘው ነገር እንዲሰፋ እንዲበረክት እንድትጨምር ትልቁ ሰበብ ነው። ዘዋጅ ኢዘን እንዲህ መሆኑ

በዚህ ፈሳድ በበዛበት ዓለም ሴቶች ራሳቸውን ገልጠው በሚሄዱበት፣ እምብርታቸውን እያሳዩ በሚሄዱበት፣ ዳሌያቸው ባታቸውን አላይም የሚል ሰው በጣም የሚቸገርበት፣ የሚጨነቅበት የሆነ ዓለም የተለያዩ አፍካሮች፣ አስተሳሰቦች፣ ባህሎች ወደ አገራችን እየዘመቱ ባሉበት በል ህዝቡን እየቀየሩ ባሉበት ሁኔታ ምን ማምለጫ አለህ? አይኔ ይታወር ትላለህ፣ አይንህ ያያል። ስሜቴ ይኮላሽ ትላለህ፣ አላህ ስሜት ፈጥሮልሃል። ያ አኺ መሸሻ የለም። አጅራለሁ ከዚህ በፊት የዘገብናቸው ነገሮች ሁሉ ዘዋጅ ውስጥ አሉ። ሊማዛ ላ ተተዘወጅ ለምን አታገባም? አረባክህ አግባ። ና ከእኛ ተቀላቀል እንደማ ኡርጊቡካ ዓለ ዘዋጅ አው እንደማ ኡርጊቡኬ ዓለ ዘዋጅ፣ ወደ ጋብቻ ኑ ና ብዬ ስጋብዝ፣ እህቴ ወይ ነይ ብዬ ስጋብዝ፣ እኔ የማስበው ጋብቻ እኔ ያስብኩት ጋብቻ ኢስላማዊ ጋብቻ ነው፣ የኢስላም መንፈስ የሚነበብበት

እነኛ እየቻሉ ነፈቃን እየቻሉ ማግባት እየቻሉ ጋብቻን ገሸሽ እያሉ ወየተዉ ሰዎች ናቸው እንጂ መንገደኞች አይደሉም። ወይንም እየነየቱ ያሉ ሰዎች አይደሉም። ወይም ያ አላህ መች ነው የምታመጣው ብለው ዱዓ እያደረጉ ያሉ ሰዎች አይደለም የሚወቀሱት። አዘዋጁ በረካ እና ፈክሪያ እስጢ እኔ

ስለ አንተ አላህን የምትፈራ አንተን የማትኻልፍህ የሆነች የምትታዘዝህ እንደዚች ወዳለች ሴት ነው ና ብዬ የምልህ ተተዘወጁ እምራአተን ሳሊሓ አንዲት ሳሌሕ የሆነችን ሴት አገባህ። ቱላዕቡከ ወቱላዒቡሃ ታጫውትሃለች፣ እሷ ጭርታ ይጠፋል በቤቱ። ወቱላዒቡሃ አንተም ታትጫውታታለህ በቤት ውስጥ ግር ግር ዱብ ዱብ መሯሯጥ እነኚህ ነገሮች ያሉበት ነው። ወቱ ወቱ ለቂሙከ ወቱ ለቂሙሃ ጠቅለል አርጋ የምታጎርስህ አንተም ጠቅለል አድርገ ወደምታጎርሷት አንዱን በሷ እጅ አንዱን በራስ እጅ የምትበላበት ወደዚህ ነው ተሽቀዳደም እምልህ ወቱ ሻዊሮክ አንድ ነገር ሲታሰባት ምን ይመስልሃል ብለ ወደምታማክርህ ወቱሻዊር ውሃ አንተም የሆነ ነገር ሲጨንቅህ ምላርግት ያለሽ ብለህ ወደምታማክራት ወደዚህ ዓለም ነው እየጠራውህ ያለው። ወተፍሃሙ ምንከ ማ ላ የፍሙ ምንከ ሌሎች ሊረዱህ የማይችሉትን ነገር ልትረዳህ ወደምትችል ሴት ነው እየጠራውህ ያለሁ። ናአም ማንም ሊረዳህ ወደማይችልበት እሷ እንጂ ማለት ነው። እናት ልትረዳ የማትችልበት፣ አባት ሊረዳ የማይችልበት፣ እህት ልትረዳ የማይችልበት የማትችልበት፣ ወንድም ሊረዳ የማይችልበት፣ ወዳይ ዘመድ ሊረዳ የማይችልበት ሁኔታ አለ። ያንን ሁኔታ የምትረዳ ወደ ሆነች ሳሊህ ሴት ነው ምጋብዘው ተዓል ኢለዝ ዘዋጅ አቅድም ዐለዝ ዘዋጅ እስቲ አስብ።

አይገለጽም እንጂ ወደዚህ አቅጣጫ ነው እየጠራው ያለሁት። ይሄ ብቻ መቼ ሆነ? ወተፈዙማ ለክ፣ አንተ በሌለህበት ገንዘብህን የባሌ የኔ እኮ ነው ብላ ምጠብቅህ ወደ ሆነች ሚስት ነው። ወተተዘየኑ ለክ፣ ላንተ ምትል ምትኳኳል፣ ምትጋጌጥ ወደ ሆነች ሚስት ነው የጠራሁህ ያለሁት። ኢምራአቱን ሳሊሃ በጣም ሞልተዋል፣ ብዙ አሉ። ነአም፣ ጸጉሯን አበጥራ ሲዋክ አድርጋ ጥሩ አንተን የሚስብ የሆነ ልብስ ለብሳ፣ ከዛ በኋላ አንተ ስትመጣ በፊት እየተንጎባለለች አለከ ሓጀቱ ሚኒ አስፈልግሃለሁ ወደምትል ሴት ነው የጋበዝኩህ ያለሁት። እንዴት ትመርጣታለህ? ኢንሻአላህ እንነጋገራለን። ግን አንተ ነይት አቅዲም ማለት ዘዋጅ ዱዓ አድርግ ተዘጋጅ፣ ተነስ። ይሄ ብቻ መች ሆነ? አንተ ሀም ሲይዝህ፣ ጭንቅ ሲይዝህ፣ መከራ ሲደራረብብህ አፈ አላህ አድርገውና ግን ቢሆን አብሽር ብላ ከደረትህ ከፍ የምታደርግህ ቀና አድርጋ ግንባርህን ወደምስመው አይንህን ከፍታ ምን ነው ምን ሆነሃል ጤነኛ አትመስለኝም ንገረኝ ምን ገጥሞሃል ብላ ስትል እሷን ስታያት ሀዘኑ ሁሉ የሚረሳ ዱኒያ ብራይት ደመቅ የምትልበትን አለም ነው ወደዛ ነው የጋበዝኩ ያለሁት ከዛንም በኋላ አለፍ ሲል አመት ምናምን ወቱንጅቡ ቡለካ። አውላደን ሳልሐን ሳሌሕ የሆኑ ልጆችን ምትወልድልህ፣ ሳሌሕ የሆነ ልጅ ወልዳለህ። ባባ ብሎ ቤት ስትገባ ገባ ካልሲን ካላወለኩ ጫማህን ካልፈታሁ ብሎ ወደ ምሽቀዳደም ልጅ፣ ወደዛ ዓለም ነው የጠራሁ ያለሁት። ታዲያ እንዲች ያለች ሳሌሕ ሴት ወይም እንዲህ ያለ ዓለም ሃል ሁናከ ዓለሙን አሕሰኑ ምን ሃዛ ዱንያ ላይ ከዚህ የበለጠ ደስ የሚል ዓለም አለ። ላጤነት ይሻላል፣ ትራስ እያቀፉ መተኛት ይሻላል ወይ? እቤት ገብቶ ልብሱን ያወልቅና ሚያጥብለት የለም እሱም ጊዜ የለውም። ልብሶቹ አንድ የተለብሰው ሁለተኛ ዙር ደግሞ፣ እስቲ ድረሳችሁ፣ አንዳንዱም ሶስተኛ ዙር እንደዚሁ ካልሲውም፣ ልብሱ ተጨማድዶ፣ ቤቱ ምስቅልቅሉ ጠፍቶ አንዳንዱ ደግሞ አይ ተመላላሽ የሆነች ሰራተኛ በቀጥር ይሻለኛል ይልና፣ አስር ኪሎ ስኳር ገዝቶ እንደሆነ በሶስተኛው ቀን አለቀ ይባላል። ተሽጦ ነው ተጠቅሜበት ብቻ አለቀ ይባላል። ተዚህ ዓለም መሽሽ አትፈልግም? ተዓላ ኢለ ዘዋጅ ተዓላ ኢለል ከረም ወለቀድ ሐፈላሁ ዘዋጅ አላህ ስብሓነ ወተዓላ እንዲህ ወዳለው ወደ ተባረከ ዓለም ጋብዟል። አላህ Subhanahu Wa Ta'ala አነሳስቷል። ሰዎች ሆይ ተነሳሱ፣ ሰዎች ሆይ ኑ፣ ሰዎች ሆይ ይህንን ፈጽሙ ሲል አላህ Subhanahu Wa Ta'ala ይናገራል። ከዚህም ባሻገር አዘዋጁ ሚን ሱነን አልአንቢያ ዘዋጅ ማለት ጋብቻ ማለት የተራ ሰዎች ሱና እኮ አይደለም። ዘዋጅ ማለት ያ አላህ ሱብሓነሁ ወተዓላ የረሱ ሰዎች ወይንም አላህ ሱብሓነሁ ወተዓላ ጨርሶ የካዱ ሰዎች እነሱማ መቼ ያገባሉ? ጋብቻ ብሎ ማለት የሆነ የሴክስ ኮንትራክት ነው ብለው ነው የሚሉትና እኔ ሀጃይን ከተወጣሁኝ ምን ያደርግልኛል ብለው የሚሉ ናቸው። ዘዋጅ አቅድ መቆራኘት፣ አብሮ መኖር፣ መፈቃቀር፣ መተሳሰብ ግን የነብያት ሱና ነው። የነብያት ፈለግ ነው። ነአም አዘዋጁ ሱነቱል አንቢያ። ሰብስክራይብ በማድረግ ቤተሰብ ይሁኑ።